ማስረጃ ማታቀርብበት ነገር በድፍረት አታውደው። በአደባባይ እንደዚህ ማቅረብም ያቀታል። የማቀርብልህ እንዲህ እንዲገጥሽ አልፈልግም፣ ለአንቺ ካለኝ ክብር ሴት ሐዋርያ አለች ብሎ ዮሐንስ አፈወርቅ የተናገረበት ሴቷ ሐዋርያ ነች የሚል ማስረጃ ትሰጠናለህ። እዚህ ላይ የተጻፈ ዳን አሁን የጠቀስካት ሴት ሐዋርያ ነች የሚል ማለት ነው እሱ አሁን ሄሉ የትከራከርበት የመጣችው ሀሳብ ምንድን ነው? እች ሴት ሐዋርያ ነች የሚል አርጊመንት ይዛ ነው የመጣችው። በአንተ ንግግር እና ሀሳብ እች ሴት ሐዋርያ ነች፣ ሐዋርያዊ ለመባል ብቃት አላት ወይም ተብላ ልትጠራ ይገባት እንጂ ሐዋርያነት ይላል ሐዋርያ ለመባል ብቃት ከአገልግሎታ የተነሳ የምሰራው ስራ አገልግሎት ሐዋራዊ ማስረጃ ማታቀርብበት ነገር በድፍረት አታውሎ። እሺ በአደባባይ እንደዚህ ማቅረብ ያቀታል። መዋረድ እንዲህ እንዲገጥምሽ አልፈልግም፣ ለአንቺ ካለኝ ክብር የተነሳ ዮብን እንዴት ነሽ? ማስረጃው ላቅርብልሽ። ማይንዮሐንስ አፈወርቅ ማይኪንስሜን አክስ በሚለው ላይ ሆዮሐንስ አፈወርቅ ባለፈው ማቴሪያል ባለፈው ማቴሪያሉን አውጣልኝ ያልኩ ዩሊያ ሴት መሆኗን ያረጋገጥንበት ሆሚሊ ሰርቲዋን ላይ ያለው እዮ፣ ላፕቶፕ ኦን ከሆነ እንትን አርግልኝ ዳ። የእኔ ባትሪ ስለዘጋ ነው። መብራት የለም እኛ ጋር እዮ፣ ምን ጠሪልኝ። አንድ ሺ እዩ ይቅርታ፣ እዩ በትልቁ ቤታችሁ ቤታችሁ ሴት ሐዋርያ አለች ብሎ ዮሐንስ አፈወርቅ የተናገረበት እንድታሳየን ነበረ። ዮሐንስ አፈወርቅ ተናግሯል ብላ ስላለች ይሉ ያለበትን ታሳየን ዮሐንስ አፈወርቅ አይ አንድ ላይ ባልና ሚስት ናቸው የሚል ነው። ሆና ባልና አንድሮኒክስና ሁሊያ ሴት ሐዋርያ መሆኗን መሆኗን ዮሐንስ አፈወርቅ የተናገረበትን ቦታ

ሰላም ቤተሰብ ሰላም ነው ሜሪ ቶኒ እንዴት ነው ሰላም ነው ወይ እግዚአብሔር ይመስገን ያለ ምን ያለ አለ እግዚአብሔር ይመስገን ምንድን ነው ምን እየሆነ ነው አይ እንዴ ቢሉ ደስ ወረደ ስለ ሴት ሐዋርያ መጫወት የሚለውን ነገር እየተወያየን ነበር ሴት ሐዋርያት በመጽሐፍ ቅዱስ አሉ ነው ዮሐንስ አፈወርቅ ጁሊያን ብሏታል ምን ይላል መሰለሽ ክፈተው ዳኒ ክፈተው ቪዲዮ ክፈተው ዳኒ እሺ በጣም የተቆራረጠ ነው እኔ ጋ። ምን ላይ ነው ዳኒ የሮሜ ምራፍ ሮሜ ምራፍሮሜ ነው ምራፍ 16 ቁጥር ሰባትን ኮሜንተሪ በጻፈበት ላይ እሱ ነውና ሆሚሊ 31 ነው የሚለው ሆሚሊ 31 ላይ ነው ያለውና ኦ ሃው ግሬት ስ ዲቮሽን ይላል ኦፍ ዲስ ውመን ይላል ኦፍ ዲስ ውመን ዳት ሺ ሹድ ቢ ኢቨን ካውንትድ ወርዲ

አንድሮኒከስ፣ እሷ ሴት ነች። ከዛ ባልና ሚስቶቹን ያነሳና የዚች ሴት ደግሞ ብሎ አሁን ያነበብኩልሽን ይገልጻል ማለት ነው። አንድሮኒከስ ጋር ሐዋርያት ናት ይላል። ስለ ሁሊያ ነው የሚያወራው። ዳኒ ስፔስፊክሊ ስለ ሁሊያ ነው የሚያወራው። እሷ ሐዋርያ ስለመሆኑ ነው የሚያወራው።

and says who were also in Christ before me እንደ ቀደሙትም ይናገራል። ጳውሎስን ራሱ በእምነት እንደ ቀደሙትም ይናገራል። ስለዚህ እየተወራ ያለው ምንድን ነው? የሮሜ ምዕራፍ 16 ሰባትን እያብራራ ነው፣ እዚህ ጋ ማለት ነው። ከዚህ ጀምሮ ነው። አሁንም ማለት ስለ አንድ ሴት እያወራ እንደሆነ ነው እንጂ ስለ ሐዋርያነቷ እየገለጸ ያለ ምንም ነገር አላየውም እስካሁን ኦፍትስ አፖስትል አልኩሽ ኦፍትስ አፖስትል ይላል። እሺ አውርደው አንዴ አንዴ ከቅድሙ ቦታ ጀምርና እየነገረች ነው። የሮሜ አስራ ስድስትን ማብራሪያ ነው እያስቀመጠ ያለው እንግሊዝኛ ያለው። ስለዚህ እዚያ ጋ ዩሊያ ብሎ ጠቅሷታል። ሮሜ አስራ ስድስት ላይ ሐዋርያ ሴት አለች እንዴ? ኦሮሚያ ስራ ሲታወቅ፣ መጽሐፍ ቅዱስን እያበራራ ከሆነ እሱ ላይ አለች ወይ ያልኩትን ልንገር። ሀንዲ አሁን ለምሳሌ አሁን ሄሉ እያለች ያለችው ምንድን ነው? ዳንዬ የመጽሐፍ ቅዱሱን ኢንተርፕሬቴሽን ነው። እንዴት ነው ኤክስፕሌን የተደረገው የሚለውን ነው። እያሳየሽ ያለ እና እዛ ጋር መጽሐፍ ቅዱስ ሮሜ 16 ላይ ስለ ሴት ሐዋርያ አንደኛ ነገር ያወራሉ ወይ? ያንን እንዴት አድርጎ ነው ኢንተርፕሬት ያደረገው? ከዛ በመቀጠል ደግሞ እዚህ ጋር ስታሳየኝ ከላይ ጀምሮ ኮንቴክስቱ በደንብ እንዲገባን እኒየውና ሜሪ ቆይ እንዳታሳስችው ዩሊያ ብሎ የተጠቀሰው በመጽሐፍ ቅዱስ ሐዋርያዊ ዩሊያ ተብሎ የተጠቀሰው ብዙዎቹ ወንድ ነው ብለው ይናገራሉ። ብዙዎቹ ወንድ ነው ብለው ይናገራሉ። ኔቨር ሴት መሆኗ ይናገራል። ሴት ናት ብሎ ከመሰከሩ ሰዎች አንዱ እንግዲህ የኦርቶዶክስ አባት ነው ብሎ የሚያምኑት ዮሐንስ አፈወርቅ ሴት መሆኗን በትርጓሜ ያስቀምጠዋል። ይህን ነው እያልኳለት። አይ ሙሉ ታሪሙሄዳስጠበብ ሙሉውን ብታነብልን ያለውን ስቶሪ፣ አማርኛውን ላንብብላችሁና ወደ እንግሊዝኛ ሄዳለሁ እዚህ ጋር አማርኛው ስለእናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ ይላል። ማርያ ሌላ ነች። በሐዋርያት መካከል ስመጥሮዎች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለአንዲራ ቆኒቆንና ለዩሊያን ሰላምታ አቅርቡልኝ ይላል። አሁን አንድራኒቆኒቆን የተባለው ሰው እና ዩሊያን ባልና ሚስት ናቸው የሚል ፍቺ ነው ያለው መጽሐፍ ቅዱሱ። እንደዚህ ብቻ ነው ያለው። ዮሐንስ አፈወርቅ ግን ሲያብራራ ምን ብሎ አብራራው የሚለውን ዮሐንስ አፈወርቅ ጋር ኒድ የሮሜ ምዕራፍ 16 ቁጥር ሆሚሊ ሰርቲዋን ላይ ነው ያለው። ሮሜ ሆሚሊ ሰርቲዋን ላይ እና ከላይ ይነበብ ከተባለ ማንበብ ይችላለሁ ግን እሱን እያብራራ መጥቶ የመጨረሻ እዚህ ጋ ነው የፈለኩት ኔ ኦ ይላል። እዚህ ጋ ሜሪ በደንብ ተከታታይ ሃው ግሬት ኢዝ ዲቮሽን ኦፍ ዲስ ውመን ይላታል። ዳት ሺ ኩድ ቢ ኢቭን ካውንትድ ወርዚ ኦፍ አፐሌሽን ኦፍ አፖስትል ይላል። አፖስትል ተብላ ለመጠራት የተገባት እሷ እንዴት ታላቅ ነች። በድምጽ ይገባል ሂር ብራዘር እናንተ ታወራላችሁ፣ ታወራላችሁ ችግር የለም ከእዛ ዳስ ናት እስቶፕ። እዚህም ጋር አያቆምም በት አድስ አነር ኢኮኒየም ቢዛይርስ ተጨማሪ ነገር ይናገራል ታቲ ሳይስ who were also in Christ before me. ከእኔ በፊት በጌታ ወይም በክርስቶስ የነበሩ ብሎ ይጠራቸዋላል። በዚህ መሰረት ሐዋርያ ከሚባል መካከል እንዳልኩት የአባቶች ኢንተርፕሪቴሽን ነው፣ ሌላ አይደለም። ዳኒ ጨርሰ። አመሰግናለሁ። ዶክተር ዳኒ አዎ፣ ጨርሰ። ይቅርታ ሮም ሮሚ 16 ላይ ዩሪያ አለች። እንዲ ዳኒ፣ ጁሊያ ጁሊያ ዩሊያ ዩኒያን ምናምን መጽሐፍ ቅዱስ ብቻ ተከታይ አደላችሁ። ዳኒ ና እንዴት ነው ሮሚ ላይ እንደዛ የምትባል ሴት እኮ የለችም። አለች ሴስተር፣ ያ ነበብኩልሽ፣ በአማርኛ እኳ ነበብኩልሽ። አዳምጫ ሁ ደግሞ በአማርኛ ሳነብልሽ በአማርኛ ሰባት እንደዚህ ይላል። በሐዋርያት መካከል ስመጥሮች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ፣ አብረውኝ ለታሰሩ ለዘመዶቼ፣ ለአንዲራ ኒቆንና ለዩሊያን። ዩሊያን ነች እኮ በእንግሊዝኛ ጁኒያ ነው የምትባለው፣ በእኛ ዩሊያን ነው የምትባለው በአማርኛችን። እሺ እኔ ልጠይቅ፣ አንድ ይቅርታ መጽሐፍ ቅዱስ ላይ ስሟ ዩልያ ተብሎ መንሽን ተደርጓል ወይ የሚለው ነው። ጠይቅ። ዳን ምን ተብሎ ተጽፏል? ዩሊያን የሚለው በአማርኛ ላይ ያው፣ አማርኛ መጽሐፍ ቅዱስ ላይ ያለ ዩሊያን የሚል እኔ አላቅም። ለእዛ ነው

ማይታይ ከሆነ ሌላ ኳ አሁን ይታያል፣ ይታያልሽ። ከታየ ጥሩ የሮሜ መጻፍን ማን ነው የጻፈው? ዳን ጳውሎስ ነው አለ። ሌላ የጻፈው ጳውሎስ በሐዋርያ ሴት በሴቶች ሐዋርያነት ያምናል። እንደማ ምን ማስረጃ አለ? ቆሮንቶስ ላይ ማ እንኳን ሐዋርያ ማስተማሩን እንኳን ሐዋርያ ማለት የተላካ ማለት ነው። ወንጌል ሊሰብክ ን የተላከች ሴት አይደለም። በተሰበሰቡ ቦታ ላይ እንኳን እንዲሰለጥን አልፈቅድም ሊያማ ኖ መጽሐፍ ማስረጃ ሰላምታ አቅርቡልኝ ብሎ በመጀመሪያው ይጀምርና፣ አሁን ስለ አንድ ጥቅስ ነው። ሰላምታው መጀመሪያ ላይ እየተቀመጠ ነው፣ ከላይ ማለት ነው። እና ጥቅሱ ወደ ውስጥ ስንገባ የዩሊያ አገልግሎት ምን እንደነበር እኔ ነኝ ስታክ ያረኩት ወይስ ዳኒ ነው? እኔ በሞባይል አቅርቤልሽ ነው። ኦኬ፣ በሞባይል አቅርቤልሽ ነው ጋ በሞባይል የበለጠ እንዲነበር፣ ቆይ በትልቁ ላርግህና። እንዴ፣ ልጠየቅህ። እሺ፣ እቺን የመጨረሻ ጥያቄ ከላይ ሰላምታ ስለመስጠት ያወራና አሁን ለምሳሌ ሆሚሊ ሲኖሩ እንደዚህ መጽሐፍ ቅዱስ እንዲህ ብለው ተፈታ ብለው የሚቀመጥበት ነገር እስከሆነ ድረስ ሰላምታ አቅርቡልኝ ብሎ ውስጡ ላይ ያለው የተጻፈው ስለ እሷ እንደሆነ ምንድነው ነው ማረጋገጫው ነው እኔ ጥያቄ። እኔ ከአንቺ የተለየ ማስረጃ የለኝም። ማስረጃውን አንብቢና አንቺም ያለሽ መረዳትና ያለ መረዳት አንድ ይሆናል ማለት ነው። ከዛ በተረፈ ያውንተዋል ከምን ላይ ነው ያወጣኸው? የአሁኑ ማስረጃን እስኪያሳይ ቨርስ ስድስቱ ማብራሪያ፣ ማለት የቨርስ ስድስቱ ማብራሪያ ቨርስ ሰባት ሰባት ሆሚሊ ሰርቲዋን ላይ ያለው ሆሚሊ ሰርቲዋን መጨረሻ ቨርስ ስንት ላይ? ቨርስ ስንት ላይ? ቨርስ ሰባቱን ሆሚሊ ሰርቲዋን አልኩ እኮ ሆሚሊ ሰርቲዋን ቨርስ ስንት? ቨርስ አለው እንዴ? እስቲ ቀርአለው ቨርስ አለው እና ሆሚሊ ሰርቲዋን ቨርስ አለው ይሄው ሮማንስ አይደለ ሆሚሊ ሰርተዋል እንዳለ ቨርስ አለው እና እዚህ ጋ ይኸው ቨርስ ስድስት ይላል። አንተ ቨርስ ስንት? ይኸው ይኸው ሆሚሊ ሰርተዋል። ተረጋጋሽ፣ እሱን አውጣልኝ። እና እኔ ምንም ብፈልግ ብፈልግ አጣሁትኝ። እና የቱ ጋ ነው እናገኘዋለን? እንደውም የአንተ ማስረጃ ላይ እናገኘዋለን። ተረጋጋ። አንተ ምን ላይ ነው ያወጣኸው? ቨርስ ሰባት ላይ ግድ፣ ቨርስ ሰባት ላይ አንተ ከምን ላይ ነው ያወጣው? አንተ ከያዝከው መጽሐፍ ላይ ቨርስ ሰባት ላይ ሄድና መጨረሻ መጽሐፉ ምንድን ነው? ኦኬ የዮሐንስ አፈወርቅ ጽሁፍ ላይ ነ የዮሐንስ አፈወርቅ ሆሚሊ ሰርቲዋ ላይ እሺ፣ አሁን ያልክ ቦታ የቱ ጋ ነው? ምንም ላገኘኋት። መጀመሪያ ቨርስ ሰባትን ክፈታ። ቨርስ ሰባት ቆየኔ፣ እንተ የሱን አድርግ ይሄው ቨርስ ሰባት ትታያል። የኔን ሽሪንክ አድርጊና እጅን ዞር አድርግና ዝም ብለህ ስክሮላፕ አድርግልኝ። ይኸው ፉሉ አለ እዚህ ጋ ይኸው፣ ቨርስ ስምንት ይመጣል። አንድ ጊዜ ቆይ፣ አንድ ጊዜ አንዴ፣ የመጨረሻው ፓራግራፍ አንብ። የመጨረሻው አራት ሴንቴንስ፣ እሱ በጣቴ የነካውን ከፍ ከፍ ከፍ፣ አንድ አምስት መስመር

ይገባል እንጂ ሐዋርያነት፣ ይላል ሐዋርያ ለመባል ብቃት ከአገልግሎታ የተነሳ የምሰራው ስራ አገልግሎታ ሐዋርያዊ ያሰኛ ያሰኛ እንጂ እኔና እናንተ እናወራለን። እንግዲህ እኔና እናንተ እናወራለን፣ ግን አሁን እያቀረብክ ያለት ማስረጃ ትክክል እንደሆነ ንገርልኝ በመጀመሪያ

ሚዩት ችግር የለውም። እኛ እንወርዳለን ግን ማስረጃ ስላቀረብንላችሁ የራሳችሁ መጽሐፍ ስለሆነ አንብቡት። በቃማስረጃመሳሁል ነው እኮ ያላችሁ ነገር፣ ምንም የሚያስወርድ ምክንያት የለም። ሰው ሚውት ማድረግ እንደዚህ ከመሬት ተነስቻ አልወድም። አንደኛ በቃ ዩሊያ የሚባል ሐዋርያ እንዳለ ተናግረናል። ኢቨን ዩሊያ የሚለው ደግሞ ወንድ ነው ሴት ነው በሚለው ክርክር ውስጥ ዮሐንስ አፈወርቅ ሴት መሆኗን አስቀምጧል። ይሄ መቀበል አለመቀበል የእናንተ ፋንታ ነው። እኛ መናገር ነው ጨርሻለሁ። አመሰግናለሁ። ዶክተር ዳኔት ቴንክ ዩ ሶ ማች። ጨርሻለሁ። ከመውጣትሽ በፊት ቆይ አንዴ። ምንድን ነው? ወጣች ወጣች። ይሰማል ድምጼ ይሰማል እሺ ሴቷ ሐዋርያ ነች የሚል ማስረጃ ትሰጠናለህ? እዚህ ላይ የተጻፈ ዳን፣ አሁን የጠቀስካት ሴት ሐዋርያ ነች የሚል ማለት ነው። እሱ አሁን ሄሉ የተከራከረበት የመጣችው ሐሳብ ምንድን ነው? እቺ ሴት ሐዋርያ ነች የሚል አርጊመንት ይዛ ነው የመጣችው። ባንተ ንግግር እና ሐሳብ እቺ ሴት ሐዋርያ ነች? አዎ ሐዋርያ ነች። ትልቁ ላርግኝ፣ ትልቁ ላርግኝ አውጣዎች እዚ ጋ እንደምታዩት በደንብ እዚ ጋ ሃው ግሬት ኢዝ ዲስ ዲቮሽን፣ ይህ አምልኮ ወይም ይህ መሰጠትም ልትሉ ትችላላችሁ፣ ኦፍ ዲስ ውመን፣ እንዴት ታላቅ ነው ካለ በኋላ ዳት ሺ ሹድ ቢ ኢቨን ካውንትሪ ወይ ድንገር ወርዚ አይ ነው አፓሌሽ የሚገልጸው አፓሌሽን ማለት ነው። ሀይልሻ ሀይልሻ ሚትን አንሳ አፓሌሽን ማለት ማለት መሰላችሁ መጠሪያ ማለት ነው መጠሪያ ኔም ኦር ታይትል ባይ ዊች ሰም ዋን ኦር ሰምቲንግ ኢዝ ነውን ነው የሚለው። ስለዚህ እቺ ሴት ሐዋርያ ተብላ ለመጠራት እንዴት ብቁ ሆነች? እንዴት የተሰጠች ነች? ያለ አፓሌሽን መገባት እንደማለት ነው ይገባታል እንደማለት ነው። አካውንት ወርዚ ተብላ ለመጠራት ወርዚን አልጠየኩህም። ወርዚን መገባት ማለት ይገባል ማለት መጠራት ነው ብራዘር፣ መጠራት ነው መጠራት እና ስለዚህ ስለዚህ ዩሊያን እኮ ትጠራለች አፖስትል ተብላ በአገልግሎቷ በስራዋ ራሷን ደዲኬት በማድረጓ አፖስትል ተብሎ ለመጠራት ይገባታል አለ እንጂ አፖስትል ነበረች። ልዩነት አለዋ ይገባታል። አሁን ለምሳሌ አ ድጋሚ እናንብበው በዚህ መሰረት ድጋሚ እናንብበው ብበ አሁን ችግር የለውም የት ማሄድም አንድ ጊዜ አንድ ጊዜ ብራዘር በተራ ትጠይቃለህ በተራ ጠይቃለ የተጠየኩትን ልመልስ እዚህ ጋር ይሁ እዚህ ጋር ኦ ሃው ግሬት ኢዝ ዘ ዲቮሽን ኦፍ ዚስ ዊመን የዚች ሴት መሰጠት ምን ያህል ታላቅ ነው? ዛት ሺ ሹድ ቢ ኢቨን ካውንትድ ወርዚ ኦፍ ዘ አፐሌሽን ኦፍ ዘ አፖስትልስ አፖስትል ተብላ ለመጠራት በአፖስትልነት ለመጠራት የተገባት እንዴት ሆናለች ነው እያለ ያለው። ስለዚህ በዚህ መሰረት አፖስትል ነበረች ብለን መጥራት እንችላለን ነው ያልከው። ያለውት ለምን የተገባት? ዳኒ አንተን የደመደምከው እንጂ ሐዋርያው ማነው ቅዱስ ዮሐንስ አፈወርቅ ሐዋርያ ናት አላለም። ግን ራሷን ለክርስቶስ አገልግሎት ሰታ እስከ መታሰር ደርሳ ከጳውሎስ በፊት እንደዚህ ማድረጓን ከአገልግሎቷ አንጻር፣ ካደረገችው ዴዲኬሽን አንጻር የሰራችው ስራ እንደ ሐዋርያ ሊያሰኛት ይችላል ወይም ይገባታል አለ እንጂ ዮሐንስ አፎ ቀጥታ እቺ ሴት ሐዋርያ ናት ብሎ አልተረጎመውም፣ አላስቀመጠውም። እኛ የተከራከርን ያለ ነው፣ ምንድን ነው ሄሉም፣ ቅድም ያለችው የሴት ሐዋርያ ብሎ ጠርቷታል። አንተም እንደዛን ያልከው ይገባታልና፣ ናት። ልዩነት አለው በአማርኛ ራሱ ሀይል ሻዬ አሁን የተናገርከው በሙሉ መቶ ሰማንያ ስህተት ነው። እሺ እናመሰግናለን። አንተ ነህ ሂድበት፣ በቃ እኔ ጨርሻለሁ። ምንድን ነው ስህተት የሚሆነው ዳኒ፣ ቀጥታ ዮሐንስ አፈወርቅ ሐዋርያ ነች ብሏል ነው ያለችው ሄሉ። እንደዛ የሚል ካለ ቀጥታ ያሳየን። እዚህ ጋር እያለ ያለው ከሰራችው አንጻር ለሐዋርያነት የተገባች ነች ነው እያለ ያለው እንጂ ሐዋርያ ነች አላለም። ከሰራዋ አንፃር ነው እየተናገር ያለው። አንተ ነች የምትል ከሆነ ቀጥታ የዮሐንስ አፈወርቅ ሐዋርያ ነች ብሎ የጠራበትን ቦታ አሳየን። በዛ ውጭ ግን ዝም ብሎ መጽሐፍ ሲጻፍ እኮ ዘካርያስ ስለሚጠይቀው ጥያቄ አይደለም የሚጻፈው። እዚህ ጋር የተጻፈው እጅ ሴት እንዴት ታላቅ ነች ሐዋርያ ተብላ ለመጠራት እያለን ያለው እንጂ ሐዋርያ አይደለችምም አላለም። በቃ የተገባትን ጨምር ባይዘዌ የተገባትነት እኮ አይቀንሳትም። አምሶ ሶሪ ነገሩ ማለት በዛ ወስዳችሁ እንትን ለማድረግ መሞከራችሁ ትክክላለም። እኔ የሚገባኝ ቀና ሆናችሁ አንብቡት። ይህን ተርጉሙልኝ ከፈለጋችሁ ችግር የለብኝም። እኔ ግን የሆነ ሐዋርያ ላይ ለማድረግ ስትተረጉምና ለማድረግ ስትተረጉም ይለያያል። ተቋርጭ ነው ወይስ የተሰማኝ አይደለም። እኔ ያወራው አይደለም። ግልጽ ማለት ነው። ይቅርታ አድርጉልኝና ለምሳሌ አንድ ሰው ይሄን ስልጣን የማግኘት ደረጃ ይገባዋል ማለት እና ይሄ ሰውዬ ይሄን ስልጣን አግኝቷል ማለት በጣም የተለያዩ ነገሮች ናቸው። ዮሐንስ አፈወርቅ እያለ ያለው ሐዋርያነት የመሆን መሆን ሐዋርያ ተብላ የመጠራት ይገባታል አለ እንጂ ሐዋርያ ነች አይደለም ያለው በጣም የተለያዩ ነገሮች ናቸው።